ይጠወጣለሁ። ይህ ዱቄታም ከዚህ ዱቄታም ጋር አልታረቅም፣ ግን ልጆቹን ጌታን ልጆቹን ከነኩበት እኔ ራሴ ነኝ የምነሳባቸው። እውነት እውነት ማሽቃበጥ ሳይሆን እውነት ነው የምላቸው። አሁንም ነገም የእሱን ድስክ ሰድቦ ሰድባቸዋለሁ። እኔም በቪዲዮ ነው ያልኩት። ያንም ቪዲዮ ሳይ ገርሞኝ በጣም ገርሞኝ ያልጠበቅኩኝም። ምክንያቱም እኔ ራሱ አልሰማውም ነበር። አረ ተሰድባል ምናምን ስባል ልጆች ተሰድባል ስባል አላየሁትም። እኔ ካላየው አላምንም ስላችሁ ላኩልኝ እና ሳይ ትክክለኛ መረጃውን በቪዲዮ አስቀመጥኩት። የማን ልጅ ምን እንደሆነ፣ የማንነት ምን እንደሆነ፣ የማን አባት ምን እንደሆነ ፊት ለፊት አስቀመጥኩት በማስረጃ ዝም ብዬ አላወራም። እና ብልግና ነው አንዳንዴ እውቀት ይኑራችሁ። መነጋገር መተቻቸት ይቻላል። በተለይ ላይቭ ላይ ስንነጋገር ስህተቶች ሊኖሩ ይችላሉ። ከኛው ግን አይልም። ልጄ ጨዋ ናት እየተባልን በየኮንሰርቱ በየሌሊቱ የሚሽከረከር የኔ ከአንቺ ተወልደው ጨዋ ናት። ግራ ነው የሚገባኝ፣ በየትኛው እና የእናትነት ፍቅርን ማሳየት እኮ እንደዚ አይደለም። ግን ቆይ ግን ምን አድርጌ ነው አሁን እኔ እየተሰደብኩ እኮ ነው። አጋስስ ከፈቶ ሄደባል ምናምን እየተባልኩ ነው። አረ ተው ሰዎች ሰው ምን አብረን ነበር ያኔ ሻዲ ያሁን አብረን ራት በልተን ይመጣ ነው። ምን አድርጌ ነው ግን የምትሰድቡ? እኔ እኔ ሰው ሲያየኝ ነው የምበላው። እኔ አልበላም ምግብ፣ ወደዳችሁም ጠላችሁ ምግብ አልበላም። እውነት አልበላም። ተተባባሉ ይ በቃ ተታረቁ። ማርያምን ከዮኒ ጋር እሱ የሆነ እኮ አስገድሉኝ ነበረ ያምሻል? እንዴ ግደሉ ነበር በቃ ይቅርታልሻል። መቤቴን ያተረፍኩሽ እኔ ነኝ። ወይኔ እንደዚህ የምትለው ነገር እኮ ነው የሚገርመኝ። ቆይ እሱን አሁን ዝም በይ፣ እሱንና እኔ ልናገር በቀነኒ ጉዳይ አሁን ምን እየተደረገ ነው? እኔነአሁን እኔ ስለ ቀነኒ አይደለም ስለ ራሴ ብቻ ለአንቺ ማሮ፣ ለምን መሰለሽ ላስረዳሽ፣ ፈልጌ እኔ አንቺን አግዤ ብናገር ኖሮ አይለቁሽ ይበሉሽ። ምን አድርጌ እስኪ ንገረን፣ ባታረጊ እኔ በምን ምክንያት ከማንጋ ተጣልቻለሁ? ጉዳይ አይ አይደለም ከማንጋ ተጣልቻለሁ? እኔ ከማንጋ በዛ ሰዓት ከማንጋ ተጣልቻለሁ? ያቀሳሰረውሻል ነበር እንዴ? ከመሬት ተነስተው በምንድን ነው ያቀሳሰሩኝ? ጆከር አንቺ ቤት ገብቷል አለ፣ ፋኖን ደጋፊ ናት ምናምን ተብለሽ አይደል እንዴ? ተቀሳሰች እኮ ታድያ። ነገርኳቸው አይደል እንዴ? ገብቼ እኔ ገብቼ ግን ምን አረገቻችሁ ሴት ስለሆነች ነው ወይ ምናምን ብዬ በቀውጠው ኖሮ እነ ዳልቻ ይጠ አንተ እኮ የዛኔ እኮ ልጆቼን የቤቷን አድራሻ ሰጣችኋለሁ። ሜክሲኮን ያለችው ያካባክ ስትጠራ የነበረ አደባባይ ሲነገር፣ ቆይ ልንገርሽ፣ አደባባይ ሲነገር ዳልቻ አንቺን አንድ ነገር ቢያደርግ የሚጠየቀው ማን ነው? ዳልቻ ጭራሽ እኮ ምንም ነገር እኮ አላለም። ሆናስ ምንም ነገር እኮ አላለም። ኖ ያሉትን ልንገርሽ፣ እነሱ ማን ቤት ልዕልት ቤት ሆኖ አረ ሲያወሩት ነበረ፣ አደለም ነው ልዕልት ቤት መተዋርለ ይህንን ነገር ያወሩት እኮ ዳልቻ ምንም አላለም። እሷን ነገር እንፈልጋለን ሲሉ የነበረው እና እኔ አንቺን አድራሻ አላውቅም አልሰጥነታደ ኩኝ ስለምታቀርል እንዲተናገርከ ወጥተ እና ሰጠው ወይ እንዲ ከላይቭ ላይ ከመናገር በላይ ምን ትፈልጋለን? ሰጠው ወይ ነው የምልሽ። እንዲ መስጠት አይጠበቅብህም? ተናገርክ እኮ ላይቭ ላይ ተናገር። ቢደርሰኝ ኖሮ አልኩ፣ ቢደርሰኝ እያወቅኩኝ አድራሻ ቢደርሰኝ እናገራለሁ አልኩ። ኖ ወይ ተናግረሃል፣ ምኑ ላይቭ ላይ ቁጭ ብለህ ተናግረሃል ምንም የሚለው ነው? ቤቴን ያለውበትን ቤት የት ቦታ? እኮ እንዴ ጋይስ ቪዲዮ ላይ እያወጣ እያወጣ አይደለ እንዴ የተናገር የምን ቪዲዮ አረ፣ በመድኃኒዓለም አቀነባብረዋታል። ላይቭ ላይ ተናግረሃል። ቤቷ እያልክ ኮመንት ሲጽፉል፣ እያው እንደዚህ ቦታ ነው የምትገኘው ብለህ ኮመንት አድርገሃል። ምክንያቱ አሁን ለምሳሌ ተናገር ካልሽ ያ ቦታ ነው አይደለም ነው ከዛም እኔ ወጥቼ ያለውበትን ተናገርኩኝ እዛ ቦታ አይደለችም። ወይኔ ግን ችግር የለ ዮናስ እኮ ስህተት ላፓምንም አሁን ስህተት የምማመን አለ። ይሄ የሰው አድራሻ ሂዱላት አይባልም ሲጀመር እኔ ምን አድርጌ ማን ላይ ደርሼ ሰውን? ሂዱላት የምትለው እኮ በዘር በፖለቲካ ስታስቀይመው ነው። ማንም ምንም ሊል ይችላል፣ ሊጠላ ይችላል። እኔም ግደሏት ሂዱላት የምትለኝ ልጅ አይደለሁም። ምን አድርጌ ምን አጥፍቼ ማን ላይ ደርሼ ሰ ማብሸቁጭ አል በቃል፣ ቆይ ቆይ ቆይ፣ ቃል በቃል ግደሏት የሚለውን ቪዲዮ አምጭ፣ የፈለግሽን ግደሏት ግደሏት። ወይ አምጡት ጋይስ ልቀ ፊዱላት ቤቷ ዳልቻ። ለእሷ ስል አናግረዋለው፣ ቤት አድራሿ ሰጠዋለው። ቤቷ ይኸው ይኸው፣ ቤቷ ይኸው፣ እዚህ ጋር ነው፣ ሜክሲኮ ነው ቤቷ እያልክ ነበር፣ ስትናገር ነበር፣ ሜክሲኮ ነው ያንቺ ቤት፣ ሜክሲኮ ነኝ ነ ረ ስከሳ ቅርታ ተባባሉ፣ በቃ ያበቃ። በቃ አሁን አንተ ይቅርታ በላት፣ እሷም ይቅርታ ትበል፣ ሁለታችሁ ተለባባላችሁ። አንደኛ እኔ ምን አልወሸኝ። እኔ አልወሸም። ለምን ዋሻለሁ እኔ አሏሽ እኔ ሲጀመር የፈለግከውን ያህል ብትሰድበኝ ችግር የለብኝም። ከዚህ በፊት አራሱኝ እብድ አሸጉሯት አልከኝ። ዮናስ ያልከው ነገር እኮ ከባድ ከባድ ንግግር ነው። ነግሬ ያለው እኮ አይባልም። የምታውቀውን ሰው እንደዚህ ማለት የለብም። በይቅርታ ተማማር። ድጋሜ ተገልብጠም ስትናገረኝ የዛ ሰዓት ላይ እኔ እንደሰው ነው እኮ መልስ የሰጠውክ ማለት። እኔ እናንተ መረጋገጥ በምንችለው መንገድ እንረጋግጣለን። ግን አንዳንዴ እዚህ ሚዲያ ላይ የማንላቸው ቃላቶች አሉ፣ ወርዶች አሉ።

ጉዳዩን እነሱ ላይ መደፍደፍ ነበረበት። የተሰራልኝ ሴራማ ነበረ። አንቺ የምታቂው ምንም ነገር የለም። እኔ ልጅ አምላክና መድኃኒዓለም ይጠብቀኛል። ዓለም አንዳንዴ ብልጥ መሆን ያስፈልጋል። ብልጥ ጥሩ ነው። ነገር የመጣው እነሱ ነገሮቹን እንትን ያሉት እኔ የሳይንቷ የጋይንቷ እያልሽ ማለት ከጀመርሽበት ጊዜ ጀምሮ ነው የመጣው ጉዳይ። ምንም ነው የተወለድ ይዛ የመጣበትን አሁንም እናገራለን። እነሱ በዛ እያዩት አልነበር አልታየም። እያንዳንዱን ነገር የምከታተል ሰው ነኝ፣ ግን አንቺን የመጥላቱን መስሎ የተሰራለ ስህተት ነው። በትክክል ስህተት ነው። ምናልባት ስሜታዊ ሆኜ የጨማመርኩን ነገር ይኖራል የተናገርኩን ነገር ይኖራል። ለእሱ በጣም ሶሪ። መናገርም አልነበረብኝም መሆንም አልነበረበትም። የስ ግን ፈጣሪ በማያውቅ እኔ በደግፍ ኖሮ ዛሬ በዚህ ደረጃ አትሆንም ነበር ፈጣሪ በሚያውቀው የደገሱ ልጅ ነገር ነበር። ፈጣሪ በሚያውቀው ነው ምናለች። በተለይ የጂጂ የሆዴ የዳልቻ የምናምን የሆነ ግሩፕ ነበር የሚሰራ ምንም ታቂ ታሪክ የለም ምንም። እኔ አሁንም ግን አንድ ነገር እውነት የምነግርህ ነገር ማለት ነው ያን ያህል አዎ፣ ዝሆኔ መጥፎ ደረጃ ልትሄድ ትችላለች። ሄዳለችም፣ ሞክራለችም፣ አውቃለሁ። ይህንን አስረግጬ እነግርሃለሁ። ለዛም ነው በዚህ ደረጃ ሶሻል ሚዲያ ላይ ስትበሻሸቅ ሞትን ምንም፣ ያን ያህል እኮ ሞትን የሚያስመኝ ነገር የለም። ማብሸቅ የቻለ ሰው ያበሽቃል። ማብሸቅ ችዬ ነው። አንዳንድ ሰው ሙት ትሙት ማለት ምን ማለት ነው? ምንም ቢሆን እኮ ልጅ ወለድኩኝ፣ እናት ነኝ፣ ልጅን ያስኩት ልጅ ነኝ። ቢያንስ እንኳን ሰውኛ የሚባል ነገር አለ። ሰው ለምንድን ነው በዚህ ደረጃ ትሙት፣ ሄድ እንዲያርጓት፣ እንዲያርጓት ይሄ በቃ ማለት ስትሸነፉ፣ ግደሏት ነው የሚባለው? ሰው ሲሸነፍ ግደሏት ይባላል? አይባልም ምንም ቢሆን የልጅ እናት ናት፣ ታሳዝጋለች ነው የሚባለው። አሁን እኔ ግራ የሚገባኝ ነገር ዳልቻ ምን ስለሆነ ነው ለእሱ የደሽ ቀርታ የምትጠይቅ? ወይም ደግሞ ዳልቻ ምን አደረገኝ? ሲጀመር ዳልቻ እኔ እየጠየቅኩ ያለሁት ምንድን ነው? የአንቺን ስተት ልንገርሽ፣ የአንቺን ስተት በደንብ አርጌ ልንገርሽ። አንዱን ለማብሸት ከሆነ ሰው ጋር ትታርቂያለሽ፣ አንዱን ለማብሸት ከሆነ ሰው ጋር ትሆኛለሽ። እሱ እሱ ነገር እኔ ራሴን ችዬ ነው የምረጋገጠው። የአንቺን ስተት ግን ጋር ትታደርጊያለሽ አንዱ ለማፍሸ ወይ ደግሞ ከሆነ ሰው ጋር ትታደርጊ ከሆነ ሰው ጋር ትሆኝና የሆነ ታደርጊያለሽ። በራስሽ ቆመሽ የምትናገሪያቸው ነገሮች ብዙ ጊዜ ነው። እኔ ጋር ከመጣሽ ያ ሰታት ነው። እኔ ስናገር አንድ ሰው አላስገባም ራሴን የምከላከል ራሴ መጥቼ ራሴ ተባልች እሄዳለሁ። አብዛኛው የምታረጊው ነገር ያየሁት እኔ ፈጣሪ በሚያውቀው ከኔ ጋር ስትታይ ሞጣ ጀግና ነው፣ ሞጣ ጋር ትሄጃለሽ። እና በምንድን ነው አንተን ላናድድ የምችለው? የሆነ ሰው ትያለሽ እና አንተ በምንድን ላናድድ የምችለው አንተ እንደዚህ ብለህ ለጠየከኝ ጥያቄ ማለት ነው። አንተ ልክ የሆነ ሰው ስትሳደብ የሆነ ደግሞ የሚያግዝን ሰው ትፈልጋለህ። ስተው እንጂ እንዴ፣ ለምሳሌ ኦርቶዶክስ ስትሳደብ ሙስሊሞችን እያደነክ ነው። ሙስሊሞችን ስትሳደብ ኦርቶዶክሶችን እያደነክ ነው። ይሄ እኮ ከአንተ የተ ነው ነገር ነው ነው ነው። አሁን እንነጋገረ መሰለኝ ስርት ሴኔ የምናገረው እያልኩሽ ኦርቶዶክስን ስትናገር ሙስሊሞችን እያበረታታህና እያደናልኩ። አሁን ስሚ አንቺ አስገብተሽ እያልኩሽ ነው፣ ለምን ተዋሻለ? አንቺ አስገብተሽ ነው። እኔ ራሴን ችዬ ኦርቶዶክስንም ልርገጥ፣ ሙስሊም ልርገጥ። በንቴ በአናቱ ይተከል ሶስቱ አልሰማማ። አሁንም ነው መናደር እኔ ስናገር ራሴ እንጂ ሰው እያስገባው እንትና እንደዚህ ነው እንትና እያልኩ አይደለም ማለት ነው። እንተን ሊያናድድህ የሚችለው ከተጣላኸውን ሰው አድንቄ ስለሆነ ያንን ተጠቅሜ አንተን አናዳለሁ። ደግሞም እንደማናድድህ አውቃዋለሁ። ምክንያቱም አንተ አቋሸሽ እንትና ሞጣ፣ ብራቮ ጀግና ስለው አንተን እንደሚያበሳጭ አውቃለሁ። ምክንያቱም አንተ ማናድር ነሆን የምፈልገው ማለት እሱን ተችያለሽ እኮ አልኩሽ እኮ ምንም እኮ ሌላ ነገር ያደርጉት ነገር የለም። ጂጂክ እያሳናደት ኮዴ ጋር ታርቄ ነው ከኔ ከተጣሙሉ ቁጭ ብለሽ አይደል የምታወራው የነበረው ከማን ጋር? አንተን ከአንተ ተጣሉትን ቤት አደርጋችኋለሁ ጂጂ ብትይ፣ እማማ ፊሽካ ብትይ እሷ ቤት ሁላ ገብተች ነበር። እንዴ! ማ ፊሽካ ቤት የገባሁት አንተ ላበሽቅ እኮ አይደለም። እኮ ስለ ራሴ ላውራ ነው ሙሉ ጋር ትገብ ያለሽ ይሄ ነው እያልኩ ያለው እኔ ማንም ጋር እኔ ይህንን የመግባት ስማ፣ እኔ እንደዚህ የመግባት አቅሙ ካለኝ ጀግና ነኝ። ለማብሸቅ እስከሆነ ድረስ የትኛውንም ነገር ከማድረግ ወደኋላ አልልም ብያለው። ባይዘዌ ስጣና እንደዛ ነው ማረግግ። እኔ አሁን በብዛት በብዛት በማረጋቸው ነገሮች ብዙ ውሸት አልጨምርም። አደ ብዙ ውሸቶች አልጨምርም። የሚቀመሙ ነገሮች ሊኖሩ ይችላል። እንዲያልሽ ውሸት ነው ብሎ ደግሞ ሊያወጣጣኝ ነው እኮ። አላወጣጣሽም ነው የምልሽ። እኔ ለማሸቅ ነው አልሽኝ። መልሱ ተመለሰልኝ እኮ። ይቅርታ ተባባሉ። ይሁን ይቅርታ ብሏል። አንቺም ይቅርታ ነው በቃ። እኔም ይቅርታ በቃ ይቅርታ ብያለሁ። ችግር የለውም። ኤልሳዳይ፣ አሁን ቆይ የተሰደብኩትበት ምክንያት ከአንቺ ጋር መታየቴ ነው። ዛሬ እያሰደበኝ እንትን አትፍጪኝ

እኔም በጣም ደበረ ነበረ። እንዴ እኔ በግልጹ ነው ገባሽ? ልክ ሳየው የማንና ለማን የሰራችው በጣም ነው የደነገጥኩት። ምክንያቱም አላሰብኩት ጨርሾ አላሰብኩም። እኔ ልጆቼን በክፉ ማያብን ሰው የእኔ ወዳጅ፣ የፈለገ ጸብ ቢኖር አቆመዋል። ምክንያቱም ለልጅ ምን ያህል መስዋዕት የሚከፈለው ወልዳ አይተዋለች። ኦፍኮርስ ለልጅ ስልኮ ነው ተሳቅቄ የምኖረው፣ ለማን ስል ነው ትክክል። ስለዚህ ያንን ነገር ስላየው እኔ ራሱ ዝም ማለት እችል ነበር አይደል? ራሴን እስጋና ቪዲዮ እና ሁለተኛ ሊያ የፈለገ ብትለኝ አልናገራትም ብዬ ቪዲዮ የሰራሁት እኔ ነው አላልሽኝ። ስለዚህ የሰውን ክሬዲት እኔ ያልወስድ ስለተጣላው ብዬ ጥሩ ነገር በይ፣ ጥሩ ነገር እላለሁ። አንዳንዱ ሰው ግን የተሸነፈ ስለሚመስለው ምን ያደረጋል። አሁን ለምሳሌ አንቺ መናገር አይጠበቅብሽም ነበር ስለ ልጆች እሳይ ነበር ማለት የነበረብሽ በተንኮል ሚካሄድ በተንኮል ቢሆን እንኳን ተረገጠ እሱ እንደዚህ ነው ብለሽ ማለት ች ነበር ከልካይ የለሽ። ኦፍኮርስ ነው ብለሽ ግን ስለ ልጆች ሲሆን ስትናገሪ ሳይ በጣም ይደነቀ። እግዚአብሔር በሚያውቀው አይ ያም ፈትቼ ያለው ዬ የፈለገ ብትለኙላ ነው ያልኩ። እዚህ በኋላ የፈለገውን ብትለኝ ሊያ አልናገራትም ብዬ እራሴ ነው ቪዲዮ ሰ እራሴ። ስለዚህ በዛ ትልቅ ቦታ ሰጥቼ ይቻለ ትልቅ ቦታ እኔ አማንን እና ማሄን እኮ ያየኩ ነው ልጅ ቢኖ በዚህ ደረጃ እነሱን ስትናገር እውነት እውነት የእውነት እውነት፣ ለቪዲዮ ምናምን አንተ እንድትወደኝ ወይ አንተ እንድታንቆለባብሰኝ ሰው እውነት በዚህ አጋጣሚ ማለት ነው እውነት እውነት እግዚአብሔር ምስክሬ ልጄን የእውነት የእውነት በጣም ነው የከፋኝ። ምክንያቱም የእሱን ልጆች እሱን እናውቋለን፣ ሲሰድበንም ሲያደንቀንም ሲሞለጨንም፣ ግን ልጆቹ ምን አረጉ? ሀይ ከማለት በስተቀር ሌላ ምን አደረጉ? ምን አወሩ? የሚያሳሳ አሁን እንደው አማን እንደው አያሳዘንም እንደው አያሳሳችሁም የአማን አይነት ልጅ ቢኖረኝ አትሉ እውነት እውነት እናውራ ካላችሁ እንደው ተውት ሌላውን ተውት ስለ እውነት እሱን እንበላው ልጆች ምን አረጉ እሷ ሴትዮዋ ሲጀመር ችግር አለባት የእውነት ነው ምላችሁ በልጅ በልጅ የሚመጣ በእውነት እኔ እንጃ ስማ እኔ እኔ በልጅ እኔ አሄዱ ነውቸድማው እና እናትና ልጅ አይደል እን መች ሌላ ነገር አውርታ ታውቃለች ስድባ በሙሉ እናትና ልጅ ኢማኖን ቦታ ልጄን ወዳለው ምትል ሰው ልጄን አሳድግ ያለው የምትል እናት ልጅ መሳደብ፣ እሱ ተስዳቦ እኔ ምን አገባኝ፣ ስለሱ ግን ስለ ልጅ ስትሳደብ እንደ አንድ እናት ይደብራል። ማንም እናት የሆነች ልጅ ልጇን የያዘች ልጅ በጣም ነው የሚደብራት። እግዚአብሔር ምስክሬ ነው። ልጇን የምታሳድግ እናት ልጇን ነኩባት፣ በቀልድ እንኳን ልጅ ሲነካ ያናድዳል። በተለይ ለልጆቻችሁ መስዋዕት የምትከፍሉ ሰዎች ማለት ነው እግዚአብሔርን ለልጆቻቸው የተጎሳቆላችሁ ለልጆቻችሁ ስትሉ እየተሰደባችሁ ለልጆቻችሁ ስትሉ ብዙ ነገር ችላችሁ እንዳልተከፋችሁ ሆናችሁ የኖራችሁ እናቶች ልጆች ሲነኩ የእውነት የእውነት ይከፋቸዋል የእውነት የእውነት ነው የምላችሁ በጣም ነበር የደበራት እንዴ እሷ ሰባት ወር ሰድባል ቆይ ቆይ አንድ ይቅርታ ሰባት ወር ጠይቃ አይደል እንደ የገባችሁ እኔ ሳልናገር አይደል እንደ ኢትዮጵያ የገባው የሰደበችን ያዋረደችን ከዛ በኋላ እሷ ናት ለምን ኢትዮጵያ ገባ እሷ ዛሬ እንደዚህ ልትሆን ጊዜ እኮ ይፈርዳል። እኔ መግባቴ እንኳን ሳይታወቅ ነው ኢትዮጵያ የገባሁት። መግባቴ እንኳን አልታወቅም። የምትታወቀው እናታችሁ እንደዚህ ትሆን የሸርሙጣ ልጆች እንደዚህ ሆኑ ስትል የምትታወቀው። ምንም አንድ ቁም ነገር የላት። ለዚህም እነሱ ማይፈልጓትም። ስርዓት ያስፈልጋል። የልጆች እናት የሶስት ተለያየ ወልዳ ስድስት ባላ ገብታ ምን ያለ ሰው በሌሎቹ ላይ ለምንድነው ምጥቅ ነው

ሞታ እርግጥግጥ አርጓ። እንዴት አልሰደብከኝም ዛሬ ሁለት ቀን አልሰደብከኝም ብላ ቪዲዮ ሰራ ነበር። እኔ ስለሳ ባሏ እኮ መጥላን የሰደበ ዋይ ሞታ ይልሳል። እንዲያውም የሚደባበር ስድቦች ነው የተሳደበ። እኔ ግን በባሏ እኮ እየተተረጎም ኩላ በአስተርጓሚውን አሰደባለሁ። ለምን የኔ ባይ ዘ ዌይ፣ ይኸውልህ አንተ አሁን ለምሳሌ እኔ አሁን ሰው እንዴት ነው የማበሽቀው? ሳቄ ራሱ አለችኝ እኮ ልሹ ሳቅሽ ራሱ ያናድዳል አለች። ሰዎች አሁን የሚያናድ የራሱ የሆነ ፓርት አለን ስንናገር እኔ አሁን ጣል የምታደረገው ነገር አለ በጨዋታ ማል ተሳዳቢ ሁኝ እኮ አለም ስድብ ሰድ ስድብ ተሳድቤ አለም በጨዋታ ማል ያልሆነውን ያልተፈጠረውን ተፈጠረ አርጋት አሳምናት አናድዳለ። ሰው ገባክ?